السلام <سؤال> عليكم ورحمه الله وبركاته እንደምን አደራችሁ። እንግዲህ ዛሬ በዚህ መድረክ ላይ የተገኛችሁ የካውንስሉ ስራ አስፈጻሚዎች፣ በተለያየ ደረጃ የወጣት ካውንስሎች ስር ያላችሁ ተቋማቶች ሁላችሁ፣ የሚዲያ አካላቶች፣ በዛሬው ዕለት እዚህ መገኘት ያስፈለገው የወጣት ካውንስሉ በአዲስ መልኩ በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር ተቋቁሟል። ይህ እንደ ኢትዮጵያ ሀገራዊ የሆነ ኃላፊነትን ተሸክሞ የሙስሊም ወጣቶችን ሚናና ድርሻ ከፍ አድርጎ ባላቸው ሁለንተናዊ ጉዳዮች ላይ ከፊት መምጣት እንዲችሉ ስራዎችን ለመስራት ለማሳለጥ በአዲስ መልኩ እንግዲህ ተቋማዊ ለውጡ ከተጀመረበት ጊዜ ጀምሮ በዚህ ተቋም ውስጥ ሁሉም በየድርሻውና በየደረጃው የሚወክለውን ሀላፊነትን ተሸክሞ ስራ ሊሰራ የሚችልበትን አደረጃጀቶች ማቋቋም የተቋሙ አንዱ ሀላፊነት ከመሆኑ አንጻር በፕሬዚዳንቱ ቀጥታ ጽህፈት ቤት ስር የኢትዮጵያ ሙስሊም ወጣቶች ካውንስል ተቋቁሟል ይህ ወጣት ካውንስል አገራዊ ሃላፊነትን ተሸክሞ እንደ ሀገር እንግዲህ ከፍተኛ ቁጥር አለው ተብሎ የሚታሰበው ወጣቱ ነው እዚህ ሀገር ላይ በሁለን ተናይ ማንነቱ ሀገር ማህበረሰብን እምነቱን ዲኑን ሀላፊነቱን ተሸክሞ ጠንካራ ለእምነቱ አገልጋይ ለሀገር የሚጠቅም ወጣት ትውልድን በመስራት በማደራጀት በማብቃት ኃላፊነቱን እንዲወጣ በማድረግ ወደፊት በማምጣት ይህንን መዋቅራዊ አደረጃጀት በሁሉም ክልሎችና እስከታች ባሉ አደረጃጀቶች መዋቅሮች ውስጥ በማውረድ የማሳለጠን ኃላፊነት ለመስራት ነው። እንግዲህ የወጣት ካውንስሉ ተቋቋመበት ጊዜ ጀምሮ በጣም ፈጣን እንቅስቃሴዎችን በማድረግ በተለያዩ ክልሎች በመንቀሳቀስ ወጣቶችን በማደራጀት ያሉበትን ሁኔታዎችን በመፈተሽ እና በማየት ለወጣቶች ሊያግዙ የሚችሉ የአቅም ግንባታ ወይም ደግሞ የማብቃት ስራ በመስራት እንቅስቃሴዎችን አድርጓል። አሁን እንግዲህ የሚያዝያ 26 በሚሊኒየም አዳራሽ ይፋ የሆነ የወጣት ማዕከሉን ምስረታ ሀገራዊ የሆነ መድረክን አዘጋጅቷል። በዚህ መድረክ ላይ ከሁሉም ሀገሩ ክፍሎች በተለይ ባለድርሻ ሆኖ የሚመለከታቸው ዑለሞች እና መሪዎች፣ ባለድርሻ አካላቶች ተገኝተውበት የወጣቶቹ መልእክት የሚተላለፍበት አቅጣጫ የሚቀመጥበት እንደ ሀገር ይህ ወጣት ወጣቱ ስንል ሁሉንም የኢትዮጵያ ሙስሊም ወጣቶች በሁለንተና ማንነታቸው የጋራ የሆነ አሰባሳቢ ሁሉንም በአንድ ጥላ ስር አድርጎ በተለያዩ አመለካከቶች ስር ያሉት በጋራ ተሰባስበው ሀገርን ሊጠቅሙ ዲናቸውን ሊያግዙ ማህበረሰቡን ወደፊት ሊያሻግሩ በሚችሉ ሀሳቦች ላይና አገራዊ ሚናም በመወጣት ላይ ትልቁን ድርሻ እንዲወጡ ኃላፊነት ይዞ የመስራት ይህንን የማደራጀትና የማሳላት ተግባር ነው እንዲሰራ ይሄ ወጣት ካውንስል የተቋቋመው። ይህንንም ኃላፊነት እንግዲህ በእለቱም የአማናውን በህዝብ ፊት ከተቋሙ ከፕሬዚዳንቱም በሚደረግ መልእክት እንደ ተቋም በሚሰጥ አቅጣጫ ሀገራዊ ኃላፊነቱን የበለጠ የሚሸከምበት ቃል ኪዳኑም እንዲዝ አማና የሚጣልበት እለት ነው። ለቀጣይ አቅጣጫቻቸው ሊሰሩ የሚችሉ ስራዎችን ይዘው የሚቀርበት ነው። ስለዚህ እንግዲህ የወጣት ካውንስል እንደ ሀገር እንደ ተቋም ከተደራጁት አደረጃጀታችን ውስጥ ትልቁን ድርሻ ይይዛል፣ የብዙን ውክልና ይሸፍናል፣ ብዙ ኃላፊነትን ተወጥቶ የተበታተኑት ጉዳዮቻችንን ይሰበስባል። በጋራ ለመስራት አገር ላይ የተሻለ ነገር ለማምጣት ዲኑ ላይ የሚፈለግበትን ኃላፊነት በሚገባው አደረጃጀትና ሀቁን መብቱን ግዴታውን አውቆ ዲኑን ለማስከበር በሚደረጉ የዲኑን ጥቅም ለማምጣት በሚደረጉ እንቅስቃሴዎች ላይ ውላ ሚናና ድርሻ እንዲኖራቸው ይህንን የማገዝ የማንቀሳቀስ የመብራት ኃላፊነቱን ተሸክሞ የሚወጣው ወጣት ካውንስል የሁላችሁንም ወጣቶች አብሮነት በጋራ መስራት በእኩል መገናኘት የጋራ ቤት አድርጎ መጠቀምና ይህንን ትክክለኛውን ኢስላም ያስቀመጠልን ምስል ትናንት እስልምና ታሪክ ውስጥ ዲኑ ሲታሰብ መገለጫ የሆኑት ወጣቶች ከነቢዩ ጀርባ የነበሩት ሰላሳ ሰለም እስልምናን በማሻገር እስልምናን ወደፊት በማምጣት ትልቅ ምን የነበራቸው ወጣቶች ኢስላምን፣ ኡማን፣ ማህበረሰብን፣ አገርን ወደፊት ማሻገር የሚችሉ በስነ ምግባር የታነጹ ዲናቸውን ያወቁ ኃላፊነታቸው የገባቸው ምን መስራት እንዳለባቸው የሚያውቁና ለዲኑ ለኡማውም የተሻለ ነገር ማበርከት የቻሉ ወጣቶች መሰረት ያለው ዲን ነው እና ይሄንኑ ባለቤት የሆነው አካል ዛሬ፣ ነገ ተቋሞችን የሚመራው አገርን የሚያሻገረው ለማህበረሰብ ጥቅም ከፊት ለፊት ቆሞ ትልቁን ጉዳይ የሚሸከመው ይህ ወጣት ነውና በትክክል አማናውን ለመስራት መቀናጀት፣ መዋሃድ፣ በጋራ መሰባሰብ፣ በጋራ ጥላ ስር ሆኖ በአንድነት ለመስራት መንቀሳቀስ ስለሚፈልግ ያንን መሰረት ባደረገ መልኩ ነው እንግዲህ የወጣት ካውንስል የተቋቋመው። ይህንን ታሳቢ በማድረግም የምስረታውን ዝግጅት በዚህ ቀን ሚሊኒየም አዳራሽ ላይ ያደርጋል። በዛ ላይ ሁላችንም በመገኘት በጋራ ለመስራት አብሮ ቃል ኪዳን የሚገባበት አብሮ ለመንቀሳቀስ የሚወሰንበት አብሮ ለመስራት እጅ ለእጅ ተይዞ የሚሄድበት ትልቅ መድረክ እንደሚሆን አምናለሁ። አጠቃላይ የወጣት ካውንስሉ በዕለቱ የሚኖሩት ፕሮግራሞች ምን መደረግ እንዳለበትና፣ ከማህበረሰባችን የሚፈለገው ከወጣቱ የሚከጀለው ምንድን ነው የሚለውን በመግለጫው ወንድሜ ኡስታዝ ሐይደር የሚያቀርበው ይሆናል። የካውንስሎ ፕሬዚዳንት አሁንም ግን ዛሬም እንደ እስልምና ጉዳይ ተቋሙ ተቋሙ ወጣት ካውንስል ሲያቋቁም በልዩ ሁኔታ ወጣቱ ሊሰጠው የሚገባው ልዩ ትኩረት ታሳቢ ማድረግ አስፈላጊውን ድጋፍ እና እስከ ጥግ ድረስ በመሄድ ተቋሙ በተለየ ሁኔታ ይህን ካውንስል የተሻለ ስራ መስራት እንዲችል የተሻለ ነፃነት ኖሮት ሁሉንም ባካተተ መልኩ የኢትዮጵያ ሙስሊም ወጣቶችን ወደፊት ማሻገር ከራስ ባለፈ ሚና አገርን ሊጠቅም የሚችል መሰረት እንዲኖረው ለማድረግ ታስቦ የተደራጀ ከመሆኑ አንፃር፣ ይሄንም ጥሪ የምትሰሙ የኢትዮጵያ ሙስሊም ወጣቶች ሁሉ በያላችሁበት ይህን ወጣት ካውንስል ማጓዝ ከጎን ሆኖ መስራት፣ እጅ ለእጅ ተያይዞ በጋራ ውጤት ለማምጣት ኡማው የሚከጅለውን ያሰበውን የሚያስፈልገውን ነገር ወደፊት መቶ በመስራት ተያይዞ በመስራት ውጤት ለማምጣት እንድትንቀሳቀሱ ነው መልእክቴን የማስተላልፈው። እንግዲህ ቀጥታ ወደ ወንድሜ ኡስታዝ ሀይደር መልሳለው። መድረክ እንትን በሚሉት በኔ በኩል ጨርሻለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብስሚ ላህ ረህማን ረሒም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊም ወጣቶች ካውንስል የምስረታ ፕሮግራም ዝግጅት በተመለከተ የተሰጠ መግለጫ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የኢትዮጵያ ሙስሊም ወጣቶች ካውንስልን በማደራጀት እንዲሁም መሰረታዊ የመዋቅርና አሰራዊ ስራዎችን በሚገባ መስመር በማስያዝ ህዝበ ሙስሊሙ እና መሰል ሀገራዊ ተቋማት በሚታደሙበት የምስረታ ፕሮግራሙን ቀንስ እና በስር በቅድሚያ የስኬቶች ሁሉ ባለቤት የሆነውን አላህን ሱብሓነሁ ወተዓላ እያመሰገንን! ለዚህ ካውንስል ምስረታ መጅሊሱ ከፍተኛ ጥረትና የኃላፊነት ስሜት የተንቀሳቀሰ መሆኑን በመግለጽ ጭምር ነው። ይህ ቀንም በተቋሙ ውስጥ ብቻ ሳይሆን በኢትዮጵያ ሙስሊም ወጣቶች እንዲሁም በሀገር አቀፍ ደረጃ ትልቅ የለውጥና የእድገት ምዕራፍን በሚያበስር የታሪካዊ ቀን ጅማሮ እንደሚሆን ሙሉ ተስፋችን በአላህ ሱብሐነሁ ወተዓላ ላይ ነው። የምስረታ ሥነ ሥርዓቱ እሁድ መያዝያ 26 ቀን 2017 ዓመተ ልደት በሚሊኒየም አዳራሽ ከጠዋቱ 2 ሰዓት ጀምሮ በከፍተኛ ድምቀት ይከናወናል። በዚህ ታሪካዊ ኩነት ከተለያዩ የሀገሪቱ ክፍል የተከበሩ ለማዎች፣ የማህበረሰብ መሪዎች የተከበሩ አባቶችና እናቶች፣ ምሁራን የሲቪክ ተቋማት መሪዎች፣ የመንግስት ተወካዮች፣ ዱዓቶች፣ መሻይኮች፣ የመጅልስ አማሮች እንዲሁም ወጣቱና ባለድርሻ አካላት የምስረታ ፕሮግራሙ ላይ በክብር እንግድነት ይታደማሉ። በዚህ ቀንም በዚህ ቀንም የኢትዮጵያ ሙስሊም ወጣቶችን መንፈሳዊ የኢትዮጵያ ሙስሊም ወጣቶችን መንፈሳዊ ማህበራዊና ኢኮኖሚያዊ ችግሮች በጥልቀት በማጥናት የመፍትሄ አቅጣዎች አቅጣጫዎችን የማቅረብና የማስፈጸም ራእይን በመሰነቅ የሁሉም ሙስሊሞች ጥላ የሚሆን ካውንስል በይፋ ይመረቃል፣ ኢንሻአላህ። ካውንስሉ የወጣቶችን ሁለንተናዊ ተሳትፎ በማሳደግ ተቀዳሚ ማሳደግ ተቀዳሚ ዓላማና የትኩረት መስመሩ እንደሚሆን የትኩረት መስመሩ እንደሚሆን ያከናወናቸውን መሰረት የማስያ ስራዎችን ጨምሮ የወደፊት እቅድ ዓላማና ግቦችን እንዲሁም የድርጊት መርሃ ግብሮቹን ይፋ ያደርጋል። ከዚህ በተጨማሪ ግብዣ በተደረገላቸው እንግዶች ወጣቶችን የሚመለከቱ ወጣቶችን የሚመለከቱ መልዕክቶችን የሚቀርብበት መርሃ ግብር በደማቅ ሁኔታ ይከናወናል። እንሻላህ ወጣቱ በማኅበረሰብ ውስጥ የአሰባሳብነት የመሪነት እና የለውጥ ኃይል እንዲሁም በበጎ ፈቃደኝነት ከኃላፊነት ስሜት በምመነጭ ተነሳሽነት አገልጋይ እንዲሆን ራዕይ የሰነቀ ሲሆን የሙስሊም ወጣቶች በሀገራዊ የሰላምና የልማት አጀንዳዎች ላይ የሙስሊም ወጣቶች በሀገራዊ የሰላም እና የልማት አጀንዳዎች ላይ የምኖራቸው ተሳትፎን ለማሳደግ የምተጋ ይሆናል። ይህ የምስረታ ፕሮግራምም ለማህበረሰብ ለውጥና እድገት አወንታዊ አበርክቶ የምኖራቸው ወጣቶችን ለማፍራት በሚደረገው ጥረት ጉልህ ሚና ይጫወታል ብለን የምናምንበት የሁላችንም ለሁላችንም የሆነውን ካውንስል መሰረት የምንጥልበት ነው። የሁላችንም ለሁላችንም የሆነውን ካውንስል መሰረት የምንጥልበት ነው። የምረቃ ስርዓቱ የምረቃ ስርዓቱ ወጣቱን በማብቃት ነገን መገንባት ነገን በወጣቱ በሚል መሪ ቃል የሚከናወን ሲሆን ጥሪ ለተደረገላቸው ታዳሚያን በሙሉ ክፍት ይሆናል። የምረቃ ስርዓቱ ወጣቱን በማብቃት ነገን መገንባት ነገን በወጣቱ በሚል መሪ ቃል የሚከናወን ሲሆን ጥሪ ለተደረገላቸው ታዳሚያን በሙሉ ክፍት ይሆናል። ይህን ጋዜጣዊ መግለጫ ለመታደም ጥሪያችን አክብራችሁ ስለመጣችሁ ስለተገኛችሁ በአላህ ስብሐነሁ ወተዓላ ስም ከልብ እናመሰግናለን። የኢትዮጵያ ሙስሊም ወጣቶች ካውንስል። አላሁ አክበር አላሁ አክበር።